እድሜው ገና 37 ዓመቱ ነው። ከገጠራማው ሳህል በረሃ የፈለቀው የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራኦሬ በትምህርቱ እጅግ በጣም ጎበዝ ተማሪ ነበር። ከኤሌመንታሪ እስከ ሃይስኩል ብሎም ከዩኒቨርሲቲ በነበረው ቆይታው የክላሱ ሰቃይ ተማሪ ነበር። በኦዳጉዱ ዩኒቨርሲቲ በጂኦሎጂ የከርሰ ምድር ጥናት ድግሪውን በማዕረግ ነው ያጠናቀቀው። ትምህርቱን ከጨረሰ በኋላም የለፋበት የዩኒቨርሲቲ ትምህርት ስራ ፈልጎ ለመቀጠር ጊዜ አላጠፋም። ድግሪውን ቤቱ አስቀምጦ ወደ አንድ ቦታ ጣውን አሰናድቶ ጉዞውን ቀጠለ። ወደ ወታደር ቤት፣ ወደ ወታደራዊ ስልጠና ቦታ ነበር። ገና በልጅነቱ የሰው መውደድ ያልተለየው ኢብራሂም ትራኦሬ በወታደርና ቤትም በህዝብ ዘንድ ተወዳጅነትና ተቀባይነትን አግኝተዋል። ገና በ21 አመቱ ነበር አፍላ ወጣት እያለ ለሰላም አስከባሪነት ወደ ጎረቤት ሀገር ማሊ የተላከው። በሄደበት ሁሉ መንገድ አልጋ ባልጋ የሆነለት ይህ ወጣት በማሊ በነበረው ቆይታም ስኬታማና ከወታደሮች ሁሉ ተወዳጅና ተቀባይነትን ያገኘ መሪ ነ ነበር ውድ ሚዲያ ተከታታዮች ዛሬ ስለትንታጉ ትንታጉ ቆፍጣናው መሪ ኢብራሂም ትራኦሬ ጥቂት ልናወጋችሁ ነው አብራችሁን ትቆዩ ዘንድ ጋበዝናች ሰብስክራይብ ላይክ ና ሼር እያደረጋችሁ አፍሪካ በታሪክ አጋጣሚ እንደ ፓትሪስ ሉጉምባ ከኮንጎ የጋናው ከዋሜ ንኩርማ፣ የዚምባብዌው ሮበርት ሙጋቤ ና የቡርኪና ፋሶ ቶማስ ሳንካራ እስከነ ጉድለታቸው የአፍሪካ ማህፀን ያፈራቻቸው የህዝብ መሪዎች ውስጥ ስማቸው ተጠቃሽ ነው ሆኖም ግን አይለፍልሽ የተባለች መስል የዘራ ሸዋይም ቃል ተብላ እንደተረገመች ምድር በዘመናት መካከል የምታገኛቸውን ሁነኛ መሪዎች የጀመሩትን የለውጥ ጉዞ እምብዛም ሳያስኬዱት በራሳቸው ጓደኞች፣ በራሳቸው ጠባቂዎች ወይ ይገደላሉ ወይ መፈንቅለ መንግስት ይካሄድባቸዋል። ስርዓተ መንግስታቸውም አዲስ በሚመጣው መንግስት ከስር ከመሰረቱ ተገርስሶ ይጣላል። ታሪክ ሰርተው ታሪክ እንደሌላቸው ለትውልድ እንዳይተላለፍ ተደርጎ ይድበሰበስባቸዋል። በዚህች የአፍሪካ ምድር የተፈጠረው ሌላኛው ወጣት የቡርኪና ፋሶ ፕሬዝዳንት ፕሬዚዳንት ኢብራሂም ትራኦሬ በአፍሪካ አልፎ ስሙ በዓለም ላይ የበርካቶችን አእምሮ ልብ እየገዛና አግራሞትን ፍራቻንም እየፈጠረ ይገኛል። ከሀገሩ ዜጎች ባለፈ በተለያዩ የአፍሪካ ሀገራት የሚገኙ የአፍሪካ ዜጎች አድናቆትና ዝናን እያጎረፉለት ይገኛል። የ37 ዓመቱ የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራኦሬ የምዕራባውያንን የእጅ አዙር ቅኝ አገዛዝ የተረዳና እዚህ ሰንሰለት ለማላቀቅና ሀገሩ ቡርኪና ፋሶን ከተጫነባት የደህንነት ቀንበር ለማ ለማላቀቅ ቆራጥ እርምጃዎችን እየወሰደ ይገኛል። ይህም እንቅስቃሴው በሌሎች የአፍሪካ ሀገራት ዜጎች እንደ አርአያ እንዲወሰድና ስሙን እንዲወደስ ስራውም እንዲስተጋባ ሆኗል። ሰውየው የፓን አፍሪካኒዝም ንቅናቄ ካንቀላፋበት ያስነሳ፣ የፈዘዙ ሆድ አደር የአፍሪካ መሪዎችን ከገቡበት የሙስናና የግዞታ አጥር አይናቸውን እንዲገልጡ ያደረገ ሰው ነው። ስራውም ይሞካሽለታል። ጋዜጠኞች፣ ድረ ገጾችና ሁሉም ማለት በሚቻል ሁኔታ የቴሌቪዥን ጣቢያዎችና ሬዲዮዎች ሁሉ ስለ ኢብራሂም ትራኦሬ ሆኗል ወሬያቸው። ህዝቡም ቢሆን ስለ እሱ መስማትን ይጓጓል። በግፍ የተገደለውን የቀድሞውን የሀገሩ መሪ የቶማስ ሳንካራን ፈለግ እንደሚከተል የሚነገርለት ኢብራሂም ትራኦሬ የተፈጥሮ ባለጸጋ በሆነችው አፍሪካ ስለምን ምን በረሃብና በጦርነት ዘመናዋን ትገፋለች ለሚል የሀገሪቷ ነዋሪዎች ምላሽ የሚሰጥ መሪ ሆኖ ተገኝቷል። እንደ አውሮፓውያን አቆጣጠር በ2022 ቡርኪናፋሶን ለዘመናት በቀኝ ግዛት ካስተዳደረችው ፈረንሳይ ጋር በጋራ ጥቅም በመሻረክ የሀገሪቱን ሀብት አስበዝብዟል ተብሎ የሚወቀሱት የቀድሞ የሀገሪቱ መሪ ፖል ሄንሪ ሳንደ ጎደኒባን በመገልበጥ የሀገሪቱን የስልጣን ዙፋን በመቆጣጠርና ፈረንሳይን በማባረር በምትኳ ከሩሲያ ጋር ተቀራርቦ መስራትን መርጧል። በራሺያው ፕሬዚዳንት ቭላዲሚር ፑቲን ቆራጥ አቋምና ቀጥ ለጥ ባለው የአስተዳደር ስርዓታቸው የተማረከው ይሄው ኢብራሂም ትራኦሬ የሩሲያንን የኢኮኖሚ ፖሊሲ እስከ ወታደራዊ መዋቅሯ ጭምር በሀገሩ ቡርኪና ፋሶ ውስጥ ተግባራዊ ለማድረግ ስራዎችን ጀምረዋል። ለዚህም ማሳያው ሰሞኑን ዓለምን አጀብ ያሰኘው የአፍሪካውያንን ልብ ያስፈነደቀ የክብር አቀባበል፣ ለንደንና አሜሪካና ፈረንሳይ ላሉ ጠላት ሀገሮች ደግሞ ደም የሚያፈላ ቆሽት የሚያደብን አቀባበል ከሩሲያ ተደረገለት። መነሻው ገና ከቡርኪና ፋሶ ሲያደርግ በራሷ ወታደራዊ ሄሊኮፕተር ልካ የወሰደችው ኢብራሂም ትራኦሬን ራሽያ ዋና ከተማ ሞስኮ እስኪደርስ ድረስ ልክ እንደ ባለጸጋ ልጅ ሰርግ ከግራና ከቀኝ በጦር ጀት ታጅቦ ነበር የተጓዘው። ስለ አቀባበሉስ ስለ ቀይ ሲጣፉስ ስለ ግርማ ሞገሱና ቆፍጣናነቱስ ከኔ ይልቅ ዓለም ያወራለት ይሻላል። በሩሲያው መሪ ቭላዲሚር ፑቲን ታላቅ የክብር አቀባበል ነበር የጠበቀው። ሰውየው ወደ ስልጣን ከመጣ በኋላ ለውጥ ካደረገባቸው ጉዳዮች ውስጥ በሀገሩ የተፈጥሮ ሀብት የበይ ተመልካች የነበረው ቡርኪናፋሳውያን በውጭ ባለሀብቶች በተያዙ ኩባንያዎች ላይ የማዕድን ማውጫዎችንና ትላልቅ አምራች ፋብሪካዎች ላይ ሳይቀር እንዲሳተፉና የኩባንያዎቹን የ15 በመቶ ድርሻ ለሀገሪቱ ዜጋ እንዲሰጡ የሚያስ የተገደደው ህግ ተጠቃሽ ነው። ወርቅ እያፈሱ ሲዘርፉ የነበሩ የውጭ ኩባንያዎችም ከዚህ በኋላ የበዘበዛችሁትና የዘረፋችሁን ይበቃል፣ አሁን ለቃችሁ ውጡ በማለት ንብረቱን በመንግስት እጅ እንዲገባም አድርጎታል። ከዚህ በተጨማሪም የጫጉላ ሽርሽር ላይ ከሆኑት አዲሱ ወዳጃቸው ሩሲያ ጋር በማዕድን ሀብትና ቁፋሮ ሥራ ላይ እንዲሳተፉ ለራሺያ ባለ ሀብቶች ቦታዎችን እየሰጡና እያሰማሯቸውም ይገኛሉ። ሰውየው ከሚታወቅበት እቆራጥ አመራሩና ውሳኔው በሀገሪቱ ዜጎች እና በሌሎች የአፍሪካ ሀገራቶች እንደ መሴ ቢቆጠርም፣ በምዕራቡ ዓለም ግን እርሳስ ነክሶበታል። ለዚህ ማሳያው ደግሞ የሚደረጉበትን የግድያና የመፈንቅለ መንግሥት ሙከራዎችን ከምዕራባውያኑ ጥላቻ ጋር የሚያገናኛቸዋሉ። በቀድሞ ስርዓት የቡርኪና ፋሶን ወርቅና የከበሩ ማዕድና ሲዘርፉ፣ ሲያጓጉዙና እንደፈለጉት በሀገሪቷ ውስጥ ሲንቀሳቀሱ የነበሩ ሀገራቶች አሁን ላይ ብሬንጀር ለባሹ ቆፍጣናው ትራኦሬ የደረሰባቸው ማብረቃዊ ጥቃት ተደናግጠውና መግቢያና መውጫ ጠፍቶባቸዋል። ሰውየው የጀመሯቸውን አብዮቶች በቀጣይም በሌሎች ሀገራት የተያዙ ኩባንያዎችን ወደ ሀገሪቱ መንግስት እንደሚጠቀልሏቸውም ተገልጿል። ኢብራሂም ትራኦሬ እየወሰዳቸው ያሉ እርምጃዎች ከቡርኪና ፋሶ ህዝብ በተጨማሪ በመላው ጥቁር አፍሪካውያን ዘንድ ምራቅ የሚያስውጥ ሆነው ተገኝተዋል። በሩሲያ በነበረው የአፍሪካና ሩሲያ መሪዎች ጉባኤ ላይ ያደረገው ንግግር ሰውየውን በዓለም አይን ትኩረት ውስጥ የከተተ ነበር። በዕለቱ በንግግራቸውም እንዲህ ሲሉ ተደመጡ። የአፍሪካ መሪዎች የምዕራባውያን ኢምፔሪያሊስቶች አሻንጉሊት መሆን ማቆም አለባቸው። ነበር ያለው ይህ ንግግር የፓን አፍሪካኒዝምን እንደገና ያስታወሰና ያስተዋወቀ ነበር ተብሏል። እቺን የኢብራሂም ትራኦሬ ንግግር መላው የአፍሪካ ማህበራዊ ሚዲያ ተጠቃሚዎች ጥቁር አሜሪካውያን ሳይቀር የዘረኝነት ብትር ያቅለሸለሻቸው ጥቁር ህዝቦች ሁሉም በዛችው ዕለት የሰውየውን ንግግር ለዓለም አስተጋቡት። እዛች ዕለት በኋላ ዓለም ሁሉ በዚህ ሰው ፍቅር ወደቀ። ጆሮዎች ሁሉ፣ አይኖች ሁሉ ኢብራሂም ትራኦሬን ይላሉ። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮ የጉሮሮ አጥንት የሆነባትን ይህንኑ መሪ በተደጋጋሚ በዓለም አደባባይ ሲነቅፉት ይደመጣሉ። ምንም እንኳን በቡርኪና ፋሶ ጎሳዎች ውስጥ የእርስ በርስ ግጭትና ጦርነት ቢኖርም የውስጥ ችግሮቻቸው ን በውስጥ ውይይት መፍታት እንደሚጠበቅባቸው የሚገልጸው የዓለም የገንዘብ ተቋም አይኤምኤፍ ቡርኪና ፋሶ በቀጣይ አጭር ጊዜያት ውስጥ ጠንካራ የኢኮኖሚ መሰራት ከሚኖራቸው ጥቂት የአፍሪካ ሀገራት ውስጥ ቀዳሚዋ ናት ብለዋል። በአሁኑ ሰዓት ዓለም ያከበረችው የአፍሪካ ተስፋ የሆነው ወጣቱ መሪ ኢብራሂም ትራኦሬ ገና በመንገድ ላይ የሚገኝ ታታሪና ትጉ መሪ ነው። ብዙ የዓለም ሀገራቶች ኢብራሂም ትራኦሬን አብረን እንስራ፣ ወዳጅ እንሆን እያሉ ግብዣና ፍቅር እየቸሩትም ይገኛሉ። ውድ ተመልካቾቻችን ለዛሬ ስለ አፍሪካዊ ወጣት መሪ ኢብራሂም ትራኦሬ ያዘጋጀንላችሁ ዳሰሳ ይህን ሚሊዮን ይመስል ነበር። በቀጣይ በሌላ ርዕስ እስክንገናኝ ሚዲያን ሰብስክራይብ ያድርጉ። እኛ ከወዲዮ ተሰናበትን። ሰናይ ጊዜ